ሰላም ሰላም ቤተሰቦቼ እንደምን አላችሁ? ይህ የዳግ ዩቲዩብ ቻናል ነው። ላይክ ኮሜንት እና ሳብስክራይብ በማድረግ እንድታበረታቱኝ ስል በአክብሮት ትጠይቃለሁ። ዛሬ ይዤላችሁ የመጣው አንዳች ምክር ነው። ይህንን ምክር ተግባር ላይ በማዋል ከተለያዩ ነገሮች መዳን ትችላላችሁ። እርግጠኛ ነኝ። እስከ መጨረሻ ድረስ ብታነቡት፣ እስከ መጨረሻ ድረስ ብታዳምጡት ታተርፉበታላችሁ። ስለዚህ እኔ እቀጥላለሁ፣ እናንተም እስከ መጨረሻው ድረስ እንድታዳምጡት በአክብሮት ጠይቃለሁ። እነዚህን ምክሮች ባለማድረግ ትከስራለህ። ስለዚህ ተጠንቀቅ፣ እንደ ቀላል አትያቸው። የመጀመሪያው ቀድመህ ተነስ። የብርድልስ ሙቀት ቀንህን እያበላሽብሃል። ቶሎ በመነሳት ጠዋትህን አሸንፈው። አብዛኞቻችን ብርድልስ ሙቀቱን እየተከተል በርካታ ሰዓታትን ከአልጋችን እናሳልፋለን። በኋላም በመዋከብ ለተለያዩ አልባሌ በፍጥነት ለሚሰሩና ለተለያዩ ችግሮች እንጋለጣለን። ስለዚህ በጠዋት ተነሳ። ውሃ ጠጣ። አብዛኛው የሰውነታችን ክፍል ከውሃ እንደተሰራ ይግባህ። እናም የተቃጠለ ጉሮሮህን በውሃ አረሳው። ቀዝቃዛ ሻውር ውሰድ። በድብርት የዛለውን ሰውነትህን ሻውር በመውሰድ ወኔህን አነቃቀው። ለ10 ደቂቃ አንብብ። ምክንያቱም ከዓለም ጋር እኩል ለመሄድ መጻፍ፣ ማንበብ ትኩረትህን አሰልጥ ነው። አልፎ አልፎ ጾም። ጾም ለበርካታ ነገር ስለሚጠቅም ጾም በመጾም አካልህን አድነው። ተሰጥኦህን ፈልጎ እንደ ማግኘት የምትወደውን ከመስራት የተሻለ ነገር የለም። ልምዶችህን ማካበት አትርሳ። ምክንያቱም ከቁሶች በላይ ልምዶች ዋጋ አላቸው። በምታገኛቸው ማንኛውም ልምድ ከምትገዛቸው ቁሳቁሶች በላይ የበለጠ ዋጋ ስላላቸው ልምዶችህን በየትኛውም ቦታ ማዳበርህን፣ ማካበትህን፣ መፈለግህን አትተው። በሕይወት ጠቃሚ ነገር ፍቅር ነውና አፍቅር፣ ተፈቀር። ስለዚህ እነዚህን ነገሮች አጥብቀህ ተንከባከብ፣ አስታውስ መጀመሪያውን መቀየር ባትችል መጨረሻውን ግን ትችላለህ። ምክንያቱም የመጀመሪያው ስለሚያልፍ የመጨረሻው ግን ስለሚከተልህ፣ ከመጀመሪያው ቀጥለህ ያሉትን ነገሮች በትክክለኛው መንገድ በማስኬድ የመጨረሻውን ነገር ማስተካከል ትችላለህ። እርግጠኛ ሁን ጠንካራነትህ ከብልግና የጸዳ መሆኑን፣ ደግነትህ ደካማነት የሌለበት መሆኑን፣ ጉልህ መሆንህ ሌሎችን የማይጨቁን መሆኑን ትሁትነትህ ትሁትነትህ እንደ ፍልስፍናነት እንደ ልፍስፍስነት የማይቆጠር መሆኑን ሩህነትህ ግትር እንዳላደረገህ ከምንም በላይ እርግጠኛ መሆን መቻል አለብህ። ሌላኛው አቅምህን እየጎዱ ያሉ ነገሮችን ልንገርህ። እነዚህን ባለማዳመጥ እንዳትጎዳ እስከ መጨረሻው በታዳምጠው ትጠቀምበታለህ የመጀመሪያው ያለምንም ተግባር እስከ ሌሊቱ ዘጠኝ ሰዓት መቆየት ይህ ሕይወትህን ምስቅልቅሉን አቅምህን ባዶ ስለሚያደርግብህ ጥንቃቄ አድርግ ማለቂያ የሌለው ሶሻል ሚዲያ አጠቃቅም ከምንም በላይ አቅምህን እንደሚጎዳህ ጠንቅቀህ ማወቅ አለብህ ከቲክቶክ ወደ ዩቲዩብ፣ ከዩትዩብ ወደ ፌስቡክ እና ወደ ሌሎች ሚዲያዎች በመዘዋወር በመዝለል፣ በመግባት አይንህን፣ አእምሮህን፣ ሰውነትህን ሁሉን ነገር በአንድ ላይ ሽባ አድርጎ እንዲያስቀምጥህ አትፍቀድ። ምክንያቱም በከፍተኛ ሁኔታ አቅምህን ስለሚጎዳህ። ከማድረግ በላይ ማውራት በጣም በጣም አቅምህን ይጎደዋል። እያወራህ ባለመስራት አቅምህን ከሚጎዳ ነገር በላይ አንዳች ነገር የለም። ያገኘኸውን ሰው ምክር መጠየቅ ከባድ ኪሳራ ነው። አዎ ምን ይባላል መሰላችሁ፣ እዚህ ጋር ችግርህን ለባዳ ውሃ በወንፊት ይዘህ የት ደረስክ የሚባል ነገር አለ። ስለዚህ ለማይመለከተው ሰው ችግርህን በመናገር ጊዜን አታባክን፣ አቅመንም ባዶ አታድርግ። ምክንያቱም ተገቢ የሆነ መፍትሔ ሊሰጥህ ስለማይችል ማለት ነው። ሌላኛው ፍጹም ጊዜን መጠበቅ ያ ማለት የተሻለ ጊዜ ይመጣል ብለህ ዛሬን ቁጭ ብለህ ነገን መጠበቅ ወይም ለአንተ የሚል ይመጣልህ የማይችል ነገሮችን በመጠበቅ ጊዜን ማባከን ከምንም በላይ አቅምህን እየጎዳ ስለሆነ ልትሰራው የምትፈልገውን ነገር ዛሬ ላይ ማከናወን መቻል እንዳለብህ ከወዲሁ መገንዘብ መቻል አለብህ። ውድ የዳጊቲው ተከታታይ ቤተሰቦች የዛሬው ሊችን እጥር ያለች ምክር ሳቀርብላችሁ ለእናንተ ይጠቅማል በሚል ነው። ስለዚህም መጨረሻ ላይ ኮሜንት፣ ላይክ እና ሳብስክራይብ ማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። አመሰግናለሁ።